እዚህ ምድር ላይ አትውደቅ። ድህነት በጣም ከሰው በታች ያደርጋል። ድህነት ያሳጥሃል። ድህነት የሰው አይን ያሳያል። ድህነት በቃ ከድህነት መራቅና መራቅ እንዳለብን ነው በተቻለን አቅም እንሰተንም ሆነ ምንም ተለውጠን። ከዛ ውጭ ግን እዚህ ምድር ላይ ወደ ታች የሚያደርግህ ነገር ቢኖር አንደኛው በተፈጥሮ የሚሆን በተለያየ ነገሮች ውድቀት ውስጥ ስትገባ የሰው ልጅ በወደክበት መንገድ አንተን ሊለካህ የሚመጣበት መንገድ አለ። ሲቀጥል ደግሞ ደሃ ኮንክ ደግሞ ማንም ላያከብርህ፣ ማንም የምትናገረው ቀልድ እንኳን ቢሆን የማያስቅበት አለም ላይ ነው ያለ፣ ነው። ለምን ድሃና ሀብታም ልዩነት አለው? ድሃው የፈለገ የእድሜ ባለ ጸጋ ቢሆን የሚከበርበት ሁኔታና የምትናገረው አነጋገር ልዩነት አለው። ከዛ ባለፈ ደግሞ ሀብታም ሆኖ ወጣትም ይሁን አንቱን እስከመባል ደረጃ የሚደረስበት እቺ ዓለም ትባላለች። ከሌለ የለህም ነው። ይህንን እንደ መግቢያ ልናገረው ብዬ ነው። ከዛ ውጭ ግን ስልክ ተደውሉላል፣ ቮይስ ተድጉላል፣ አልመለስክም። እንግዲህ ላይ ልትወድቁ ነው አሁን አብረን በልተናል ይባላል አይባልም። እንደ ምስል ቃል ላነሳ ከዛ በፊት ግን ላወራበት እቺ ደግሞ እቺ ክፍት በቃ መንገድ ነው የምትፈልገው። በመድኃኔ ዓለም እንደ አንቺ ምንድን ነው? ቆይ አሁን ሰሎቹ ተውት። ዝም ብለን መፍረድ አይደለም መጀመሪያ ከቀኝ ከግራ መስማት ይገባናል ብዬ አስባለሁ። እዚህ ጋር የሆነ ሰው መልካም ነገሮችን ሀምሳ ሺህ መልካም ነገሮችን ከሰራ በኋላ አንዲት ስህተት መጣ ከተባለ ግን የአበሻ እኔ ስለደረሰብኝም ብዙ ጊዜም ስለደረሰብኝ ነው የሰው አቅ ባልቼ ወይ ምናምን ምናምን አይደለም እዚሁ በምናገረው ድንገት ቃላቶች እንኳን ሽርፍራፊ ቃላቶች በሚያልፉት ከዛ ውስጥ አምሳ ሺህ ቃላት አውርተ እንኳን ተቆርጦ ወጥቶ ትረገጣታለ። ስለዚህ መልካም ያደረጉ ወይም ደግሞ መልካም የሰሩትን ሰዎች ትናንትና ባጨበጨባችሁበት እጅ ዛሬ ደግሞ ልትጠቁሙ አትምጡ። መጀመሪያ ከግራም ከቀኝም ጆሯችሁን አዳምጡ። ሚዛናዊ ሁኑ። ገብቷቸዋል አይደለ? ከዚህ አንጻር ነው እኔ የማስበው። ለምን እነዚህ ሰዎች አሁን እንደ ጉዳያቸው ላይ እንገባለን። እነዚህ ሰዎች እና መልእክተኛውም ይሁን ባላደራውም ይሁን እንደምታውቁት ቪዲዮቸውን ማየት ይቻላል። ብዙ ስራዎችን፣ ብዙ አባቶችን፣ ብዙ ከለቅሶ እንትን አውጥተዋል። ያ ማለት ምንድነው? አዎ ከኪሳቸው ላይሆን ይችላል። ነገር ግን ፈጣሪ አምላክ ሲረዳ እዚህ ምድር ላይ እሱ ወርዶ አይደለም። ለምን ቃሉም ሲናገር እግዚአብሔር መንፈስ ነው በእውነትና በመንፈስም ነው የሚመለከው የሚለውን አምላክ እግዚአብሔርን አንዳች እንኳን ያየው ያለውም ሊያየውም ብቃቱም ያለውም የለም። ስለዚህ ከዚህ አንጻር ሰው ነው ሊልክል የሚችለው። እነዚህ ሰዎች ደግሞ ፈጣሪ አምላክ ተጠቅሞባቸው የስንቱን እምባ ያበሱ ወገኖችን ያነሱ እስከሆኑ ድረስ አንዳንዴ ስተት እንኳን መስሎ ከታየን የምንናገረውን ነገር በጣም ጥንቃቄ ማድረግ ይገባናል ብዬ አስባለሁ። ከዛ አንጻርም ይመስለኛል እዚህ ጋር የተናገረው አንድ ነገር አለ እንስማውን ማቆይ እና እንቀጥላለን። ስሙት። ለትንሽ ጊዜም ሊሆን ይችላል ወይ፣ እስከ መጨረሻው ይህንን ስራ ለማቆምም ልወስን እችላለሁ። እውነቱ ነገር ማለት ነው። እውነት ለመናገር አሁን እነዚህ ነገሮች በጣም ተደጋግሞ እየመጡብኝ ስለሆነ እንደነገርኩ፣ እኔ ዋና ጊዜ ስራ አይደለም፣ ቻሪቲ ስራ ሰዎችን ማገዝ በትርፍ ጊዜ ስለሚያስደስተኝ ብቻ የማደርገው ነገር ነው እና በጣም ብዙ ትችቶችም እንደዚህ ሲቀርቡ፣ ስም ማጥፋት ነገሮች ሲኖሩ እውነቱን የምነግረ በጣም ይህንን ነገር እንትን ለማለት እየሞከርኩኝ ነው። አሁን ላይ ይበቃል። ያው ያያችሁ አይታችኋል። ለማቆም ተገድጃለሁ ምናምን አሁን ብዙ መልካም ሰዎችን እንደዚህ ነው በአጭር ብዙ ከሰሩ በኋላ በጥቂት ስህተት ነን ብለን በምናስበው ያውም፣ ባልተረጋገጠ እርስዎን ነው። ስለ እርስዎ አይደለም እናውራው የእርስዎ ቪዲዮ ባላደራው የሚል ላይ ሳይሆን መልእክተኛው የሚል ላይ ነው ያለው። ኦኬ ብዙ አስለፈለፍኩት አባቴ። እኔ መልእክተኛው እባላለሁ። አዎ እነዚህ ሚዲያ ላይ ሰዎችን አግዝ እያሉ ሰው ይልከኛል። አዎ ገና አቆኛል አይደል? አይ አላውቆትም ያለው። ታዲያ ባላደራውን አላውቃቸውም ያለ። እሺ ስለዚህ እንደዚህ አይነት ነገር ሲፈጠር፣ እባካችሁ ቀስ ብለን እናስብ። ሁለቱንም ጎድ እንዳይጎዳ አድርገን። ለምን ከነሱ በስተጀርባ ብዙ የሚረዱ ሰዎች ስላሉ ማለት ነው። ፈጣሪ አምላክ በሰው ተጠቅሞ ስለሆነ የሚረዳው ማለት ነው። እባካችሁ፣ አንዳንድ ፈራጆች፣ ብዙ ኮመንት፣ የተለያዩ ኮመንቶች እየመጡ ነው። ብዙ መልካም ሰዎችንም እምናጣበት ነው እንዳልኳችሁ። ስለዚህ በአንድ ግለሰብ ምክንያት ብዙ የሚረዱ አካላቶች ደግሞ ጉዳት ውስጥ ሆነው ለቅሶ ውስጥ ሆነው ኢትዮጵያ ውስጥ አሁን እያያችሁ ነው። እሳቸው ሰውየው እንኳን ተናግረዋል እኔ አሁን ነው ትዳሬን አፍርሼ የወጣሁት፣ ምናምን ምናምን ብለዋል። ከዛ በኋላ ነው ድህነትን እኛው ራሳችን አንዳንድ የምንጠራበት ጉዳይ አለ፣ እና በዛ ውስጥ ገብቼ እንትን ማለት አልፈልግም። እናውራው ብንል ብዙ ነገር ማውራት እንችላለን። ነገር ግን አሁን ኦልሬዲ ተጎድተዋል፣ ችግር ውስጥ ስላሉ ሰዎች ናቸው። እነ ባላደራውም መልክተኛውም መታው አውርተዋል፣ ምናምን በሶስተኛ ወገን የሆነ ብቻ የሆነ ሲስተም የተበሉት ነገር እንዳለ ነው የሚገባኝ። በሌላም ሰው ይሁን በሉት የሆነ ነገር አለ ብቻ በቃ የሆነ ፊልም አለ መሀል ላይ የሰው ቅርንጥስ ምን አባሽ ያሳድብሻል? አይ ዥባፍ፣ አይ ቡዳ፣ ፈርድሚቤ። በተረፈ እስኪ ወደዚኛው የቲክቶክ አዋርድ ደግሞ እንገባና ጥቂት ልበልና፣ የቲክቶክ አዋርዱን ተውት። ቆይ ከቲክቶክ አዋርድ በፊት እዚህ ጋ የተፈጠረውን አንድ ብቻ ኒው ላሳያችሁና፣ ቪዲዮን ከዛ እንትንላለን። ለምን የመልእክተኛው ቆየ ይቁም ስሙ

ይሄንን አሁን ይሄንን በምን መንገድ እንደምፈታው ራሱ ግራ ገብቶኛል። ለምን ብትሉ ከመጀመሪያው ጀምሮ ስተት በስተት በዚህ ጉዳይ ላይ ልጠየቅ ቢባል እሱ አይደለም እሱ አይደለም ጥፋቱ እሱ ጋር አይደለም። ከመጀመሪያው ጀምሮ፣ እንደው ከመግቢያው ጀምሮ እኛ አሁን ስንሳፈር ተበርብረን ተመንጠረን ነው አይደለም? ጫትና ደ ስንት ነገር ነው የምታልፈው እኮ ወደ ፕሌን እስክትገባ ድረስ። ያንን ሁሉ አልፈን ነው ወደ ፕሌን መንገባ አይደል እንዴ? ይሄ ልጅ በርጫውን ይዞ ገባ። መግባቱ ብቻ አይደለም። እሺ ጫማ ውስጥ አድርጎ የሚሆን ምንም ቅጠል ስለሆነ ወይ የሆነ ነገር አድርጎት በምንም ዘዴ ይሁን ገባ እንበል እሺ፣ ፕሌን ውስጥ ኦኬ። ፕሌን ውስጥ ስንገባ መቼም ባዶ ክላስ አይደለም የምንገባው። ማለት በቃ አበራሪው ብቻ አይደለም ያለው። በቃ ዥው ብሎ አድርሶን ያለ ውረዶ ወይም ደግሞ እንደ ታክሲ ቀርቦ ራጅ አለ ምናምን ብለን የምንወርድበት አይደለም። ብዙ ፕሮሰስ ታልፋለ። አየር ላይ እያለ መቼም ምግብ ፕሮግራም አለ። አስተናባሪዎች ይዞራሉ። ምን ይላሉ? ያ ያሉ አይደል እንዴ? ይሄ ልጅ ደግሞ እየተቀረጸ ነው። እያወሩ ነው። እያያችሁ ነው። አስተናባሪዎቹ ውስጥ ምን ነው እንደዚህ ደረጃ እስኪደርስ ድረስ። ሲቀጥል ደግሞ የኢትዮጵያ ኤርላንስ በዚህ ደረጃ እንዴት እንዴት እንደዚህ ሊወርድ ይችላል? ከአፍሪካ አንደኛ የሚባል በዚህ ደረጃ ጫት መቃሚያ ወይስ? እኔ አሁን አሁን አሁን አልገባ ያለኝ ወይም ደግሞ እየመሰለኝ ያለው ምንድን ነው? አሁን ጫት መቃም ተከልክሏል ኢትዮጵያ ውስጥ እንደዚህ ቁጭ ብለህ ምናምን መንገድ ላይ ወይ የሆነ መኪና ላይ ምናምን ተከልክሏል፣ ወይስ ወደ አየር ተዙሮ ነው መመሬ ስትከለከል፣ አየር ላይ ተፈቀደ እንዴ? አየር ላይ እናድቀው። እንደዛማ ጥሩ ነው ጥሩ ነው። እንደዛ ከሆነ የምድሩን ትተን አየር ላይ ማርቀ ከተፈቀደ አየር ላይ ማንም አያይም ነው ረበስማ፣ እኔ ምንም እኮ ማለት አችልም። አሁን ይህንን ጉዳይ አሁን በምን መንገድ ልንፍታው? አሁን ከማን ነው ስህተቱ የቱ ጋ ነው አሁን? የኢትዮጵያ ኤርላይንስ እንዴት ነው ቆይ? አሁን ይህን ጫት ይዞ በዚህ ደረጃ ከገባ ሌላም ሌላም ነገሮች ሊያልፉና አደጋ ውስጥ ልንገባ እንችላለን እኛም። በተለያየ መንገድ ገብተው አሸባሪ ስንት ስንት አስተሳሰብ ያላቸው አሉ። በዚህ ደረጃ አንድ ኢትዮጵያዊ ያውም አንድ ቃሚ አለሌ ይዞ መግባት ከቻለ እንደዚህ አምልጦ ሌላዎቹማ ፕሮፌሽናል የሆኑትማ ጦጣ አርጓችሁ ነው በቃ እንደዚህ ወይም መሳሪያውን ይዞ ሰላም ነው ብሎ ሊገባ ይችላል እኮ በቃ አይ ዱላን ያዘው ብለ በቃ ታስገባውና እኛን አየር ላይ እንዳለን በቃ ርችት እዛው እንዴ! ኧረ ተው። በዚህ ደረጃማ መወረድ ተውት። አሁን በህብረተሰብ ደረጃ እንደዚህ አይነት የቀለሉ የወረዱ ሰዎች ተው ምንም ናደርግ አይቻልም። ሜይ ቢ የመጀመሪያ ቀኑ ሊሆን ይችላል ወይ ሳያስቦ ሻንጣ ውስጥ እንደዚህ በባግ ያው ክፍል በምትይዘው እንደዚህ ገብቶ ከዛ አድርጎ ሊሆን ይችላል። ምንም እኮ መፍቼ የለውም እኮ ምንም ምንም ምንም ምንም የንቀታችን ይዞ መግባቱ ሳይሆን እዛው ፕሌኑ ላይ ማለቱ ነው። እኔ ገረመኝ። ፕሌን በታሪክ የለም የለም እኛ ጋር። ኧረ በስመ አብ፣ ኧረ በስመ አብ ደግነቱ አደለም ጫት፣ መጠጥም ይሸጣል፣ የታወቀ ነው። ያው መጠጥ ከፈለግ አለ ውስኪውም፣ ምኑም ምኑም ምኑም ትጠጣለህ፣ የታወቀ ነው። ግን ጫቱ አልተለመደም በሚለው ነው። አልተለመደም፣ ወይስ ልታላምዱን ነው? በዚህ መጠጡ ጋር በርጫውንም እዛው በቃ በርጫውንም ጨብሲውንም እዛው እናሳለፍ። እዛው የሆነች ክፍል ስሩልና በቃ ወደዛ ከሽንት ቤት ወደዛ ጋር ምናምን የሆነች ዲስኮ ነገር እንደዚህች ከዛ በቃ እዛው አርገን የ8 ሰዓት የ9 ሰዓት ጉዞ ካለን በርጫውን እዛው ጨፍ ሲሆንም እዛው አሻልም። ስለዚህ እባካችሁ ይህንን ነገር ጥንቃቄ አድርጉ። በዓለም ደረጃ የምትታወቅ አንድ ያለችን የኢትዮጵያ ኤርላንድስ ናት፣ መቼም አንደኛ በጥራትም በምንም ደረጃ። ስለዚህ ከዚህ አንጻር እንደዚህ አይነት ተልካሻና አለሌ ሰዎችን በሌይ ሲያዙልን በቃ ስማችንም እንዳይጠፋ፣ ከዛ አንጻር ነው የኢትዮጵያ ኤርላንድስን ስም እንዳይጠፋ አንጻር ይህን ነገር አስቡበት ነው ምለው። ቀጣይ ወደ ቀጣዩ ንግባ። ያው ስራ ቦታ ስለሆንኩኝ ለእናንተ እንደዚህ የማቀርበው ባለችን ሰዓት ነው፣ ብሬክ ታይም ላይ እስኪ የተሰማኝን ያለውን ነገር መነጋገር አለብን። አይ እንዴ ቀልድ የለም እየተራረምን እንሄዳለን። ይህ አሁን የቲክቶኩ የቮቱ ጉዳይ ድምፅ አሰጣጡ ጉዳይ መዘዝ እያመጣ ነው። በተለያየ መንገድ ማን ነው ሜቲ እና አዶናይ ምናምን ያው አዋርድ ስትሸለም ችግር የለውም። መስፈርቱ ምን እንደሆነም አይታወቅም። እናውቃለን እኮ ሲሰዳደቡም ነው የሚውሉት። ሴጋ በጣም አሪፍ ነው ቀጥልበት የሚል ምናምን እንጃ በምን መስፈርት ያ መስፈርቶችን ብናስቀምጠው መልካም ነው ብዬ አስባለሁ። ለምን ብዙ መልካም የሚሰሩ ይህንን ማበረታታት እኮ ነው የሚሆነው፣ ሌሎቹንም እና ከዚህ አንጻር እኔ ምንም ለዋ ነገር የለም። የቦቱ ጉዳይ እንግዲህ ያው መዘዝ አምጥተዋል። እሱ ምንድነው እስኪ እንስማት ይችን እና ከዛ በኋላ እንነጋገርበታለን። ጋይስ ትንሽ አጠራጣሪ ነገር አለ። ይህን ቦት ሰአቱን እንድታዩ ልሚፈልጋል መጀመሪያ 1ሰዓት ከ11 ይላል። በእኛ 4 ሰዓት ከ11 ወይ ከሩብ ማለት ነው። ቦቱ ስንት ነው የሚለው? የአዶናይ ዚላይ እንደምትት 154867 ይላል። የዩቲ ደግሞ 1472 ይላል። ከዛ ደግሞ ይሄ ሌላ ፎቶ ነው ያነሳሁት አራት ሰዓት ከ29 ይላል። ማለት ነው ዊች ሚንስ 18 ደቂቃ ዲፍረንስ ከቅድሙ። የአዶናይ ቮት 154994 ይላል፣ የዩቲ ደግሞ 119244 ዊች ሚንስ በ18 ደቂቃ ውስጥ 4532 ቮት ዲፍረንስ አለው ማለት ነው። በ18 ደቂቃ ውስጥ በአሁኑ ሰዓት እንግዲህ ቮቱ ተቀጣቅጧል ማለት መጀመሪያ እንደጀመርና አይደለም ቮት እየተደረገ ያለው አይደለም፣ ቅዝቃዜ ያለው ተቀጣቅጧል ማለት ነው። እና በአንድ ቀን ደግሞ 20 ምናምን ቦት መጨመር በአንዴ ማለት ለምንም የሚደንቅ ነገር የለም። ይሄ የቮት ጉዳይ እኔ የማንም ደጋፊም የምንም ቦት ቦት ላይ ምን ላይ ምን ላይ ምንም ነገር የለውበትም። ነገር ግን አሁን እዚህ ጋር አንድ ሰው ምርጫ በሚያካሂድ ሰዓት የምርጫ አስመራጩ ምሳሌ ነው የሚሰጣችሁ ተመራጩ ያ ለህዝቡ እኔ እንዲያደርጋለሁ እንዲሆናለሁ ብሎ በሚመጣ ሰዓት በተለያየ መንገድ በሰዎችም በሚያቃቸውን ባለስልጣን በብርም ደረጃ በምናምን የፖለቲካውን አደለም የምነግራቸው አይመለከተኝም እ ግን እንደ ነገሩን ነው ምላችሁ። በዛ ድምፅ አግኝቶ የሚያልፍበት ነገር ሊፈጠር ይችላል። አሁን እንደኔ እንደገባኝ ከሆነ እኔ የማንም ደጋፊ ባናቱ ይተከል፣ ማንም እኔ አይመለከተኝም ስለማንም። ግን ስለ ቮት ጉዳይ ካነሳን አይቀር ስራ የብላችሁ ከሆነ የጀመራችሁት የአዋርድ የቲክቶክ ምናምን ብላችሁ አካብዳችሁ እስከጀመራችሁ ድረስ ህግና ስርዓት ሊኖረው ይገባል። ገብቷችኋል አደለ? ከዚህ አንጻር አሁን እሷ ከፍተኛውን በአንዴ ልትጨምር የቻለችበት ምክንያት ምንድን ነው ሲባል ምክንያቱንም ያስቀመጡት እዚህ ጋርም ትክክልም ሊሆን ይችላል ስሙ ዩቲ እንግዲህ በምስራቅ አፍሪካ ኢትዮጵያን እንግዲህ ራሷንም ስለስብ ለማስጠራት እየተንቀሳቀሰች ነው። የመላው አድናቂዎችሽ ድጋፍ ያስፈልግሻል እንድታሸንፊ። ጣም ጣም ጣም የተገናኘነው ምስራቅ አፍሪካ ዋና ነው። ከሩጫ ቀጥሎ እንግዲህ ተጽዕኖ በመፍጠር በቲክቶኩም ዘርፍ እነ ዩቲ ተወዳድረዋል እና መደጋገፍ ግድ ይላል። ያው ጥሪሽን አቅርቢ። እሺ እንግዲህ ያው ታሽተናል በዚህኛው አዋድ ና፣ በጣም ታዋቂ ሰዎች በጣም ነው ያሉበት፣ ዘፋኞች ታዋቂ ንደ ያሉበት መድረክ እና አለሁበት፣ እዛ ላይ ከኢትዮጵያ እኔና ሀሌሉያ ያለችበት፣ ሀሌሉያ በዘፈኑ አለችበት። ስለዚህ ሰዎች ይበቃል፣ እንግዲህ አሁን ይህንን እንደዚህ ሰይፉ ላይ ቀርባ ነበር እና ሰይፉ ካቀረባት በኋላ ነው በጣም ቦቱ ሀይ የሆነው፣ ምናምን ነገር የሚባል ነገር ተነሳ እና ያው ሰይፉ ጋር መቅረቧ በመቶ 20 ሚሊዮን ህዝብ ባለበት እንግዲህ ቲቪ ፕሮግራም ነው። ብዙ ቮቶችን ልታገኝ ትችላለች። የማያውቃትም ሊያውቃት ነው ማለት ነው። ስለዚህ ከዚህ አንፃር ኃይል ሊሆን ይችላል። አሁን እኔ እሷም ትብላው እሱም ይብላው ያው ለራሳቸው ነው። እኔ አይመለከተኝም። ግን በእንዲህ አይነት ወቅት ላይ እንደዚህ አይነት የቲቪ ፕሮግራምም ሆነ ምናምን አሁን እናቃለን። ቲቪ ፕሮግራሞችም ምናምን ኢቤስን በሉት ኢቲቪን በሉት ምንም ከቲክቶክ እየለቃቀሙ ወሬ ምናምን እንደ ግብአት ይጠቀሙታል። የታወቀ ነው። ከዛ አንጻር እንዲህ አይነት ወከባን ደግሞ ይፈልጉታል ቫይራል ለመውጣት ይፈልጉታል። ወሬውን ማዳመቅ ይፈልጉታል። ኦልሬዲ ኢትዮጵያ ቴሌቪዥን በአጭር ሁሉም ቴሌቪዥኖች ካያችሁ ቲክቶከር ሆነዋል። በቃ የቲክቶክ ካምፓኒ ነው የሚመስሉት ገብቷችኋል አይደል? ስለዚህ ምንም ልል አልችልም። እንደዚህ አይነት ደግሞ ቮት ውስጥ አሁን ይህንን ልናገር የፈለግኩት ተውን ኛል እኛ ኢትዮጵያውያንን ከሃይማኖት ጋር አገናኛችሁት፣ ከዘር ጋር አገናኛችሁት፣ ምን ምንት መቼ ነው ከዚህ ከድንቁርና የምትወጡት? ምንም ይፈጠር ብቻ በቃ ዘር ላይ ምንም ይፈጠር ሃይማኖት ላይ የምትለጥፉት ነገር እኔም ግርም የሚለኝ ምን ሆናችሁ ነው? ምንድን ናችሁ እ ደናቁት ሁሌ መደንጎር። ስሙልኝ አንዱ ያለውን፣ ይሄ አሁን በርጫውን ሳይቅምና አቀላቅሎ ቅሞ በቃ ጫት ባረቄ ሲቅሞ የሰራውን ቪዲዮ እንየውና እንለያይ ይሻለኛል። ከዛ በነገው ፕሮግራም ላይ ያው ካቀረበ በኋላ እንመጣለን። ስለዚህ እንስማውም አንዴ መጀመሪያ ያለውንና ቀጣ ያለውን እንደዚህ አይነት ከእንደዚህ አይነት ጋር ነው የምንኖረው። ስሙት ሹ ሙስሊሙ በህብረት ሲነሳ አየ 29129ሺ ቦት አስገባት ማለት ነው። ዩቲናስን ማን ነው አዱናይ። የበቀደም ቲክታከር እየመጣ እንትን ትልብኛለ ደንቆሮ ማይም። እኛ ዩቲናስን ወይ ዛሬ ስድስት ዓመት ጀምሮ የምናውቀው ማን ነው? አዱናይ ነው። እኔ የምልህ አየህ፣ ስታር መጀመሪያ ይቀጠቀጣል፣ መጨረሻ ላይ ግን እንደዚህ ነው። ይህ የሙስሊሞች ባህሪ ነው። እነዚህ ደንቆሮ ማይማን ግን እየመጡ ዩቲናስ እንደዚህ ነች እኮ ዩቲናስ ሙስሊም ስለሆነች አልመርጣትም ምናምን ምትል ደንቆሮ ሌባ ቆሻሻ አትምረጣ፣ ገደል ግባ፣ ባናት ተተከል። እንግዲህ በልታ ደግሞ እናሳያቸዋለን። አሁን መኪናውን ይዛ ኒቃቧን ለብሳ ስትሄድ እናያለን። ሁላችንም ማለት ነው። በቅርቡ በዚህ ሁለት ቀን ሶስት ቀን ውስጥ ማለት ነው። ኒቃቧን ለብሳ መኪናዋን እየነዳች እየሾፈረች ስትሄድ ምናምን ታያታለህ። አዱና፣ ይበቃል፣ ይበቋል አሁን እዚህ ጋር ዩቲ ምናምን በቃ ከእስልምና ጋር ከምን ጋር አገናኝቶት በቃ፣ ሊያዙ ልቀቁኝ፣ ምናምን ምናምን ምናምን አለ። ይሄ በደንብ ቅሞ ነው፣ ገለምሶ ይሁን ጉራጌ ይሁን አቦ ሚስማር ይሁን ምናምን ቅሞ ነው። አሁን ደግሞ ጋንጃ ከሉባንጃ ጋር ጭሶ ደግሞ፣ ለጨብስ ይሁን ለምን ይሁን ተጠቅሞ አላውቅም፣ ተምታቶበት ይሁን አላውቅም። ባንዴ በአንድ ራስ ሁለት ምላስ የሚሉት አልመጣም። በቃ እንደዚህ አይነት ደናቁርት ባሉበት እንዴት ነው የምንግባባው? ስሙት፣ ከዛ ምን እንዳለ ደግሞ አራ ወገንቲ ሰይጣን መጣች፣ ደረሰችብን። በና ረባካቹ ዱናይን ቦታ ያላደረጋቹ የገባቹ ቲሲኤ ብላችሁ ቦታ አድርጉ፣ ደረሰች። ወይኔ ተቃጠልኩ፣ ወይ ተቃጠልኩ ሺ በቃ እንግዲህ እንዳልኳችሁ ነው። ጋንጃ ከልባንጃ ጋር ሲጨስ እንደዚህ ነው። በቃ ባንዴ፣ በቃ ወደ ሰይጣን ቀየራት ደግሞ መልሶ ደግሞ እና ያው የሰው ልጅ ይሄ ነው በቃ። ዛሬ ያነሳሃል፣ ነገ ይጥለሃል። ስለዚህ የሚፈጠርብህ ነገር ሁሉ ለበጎ ነው ብ እለፈው። ለምን እኔ በሕይወቴም ስላሳለፍኩት ማለት ነው። የሰው ልጅ ጥቂት ነገር ያገኘብሃል አይደል፣ ለአንተን ለመጣል ለመርገጥ ነው የሚሄደው። ግን ያሳዝናል። ነገ በኔ ብሎ አያስብም እና እያያችሁ ነው። በቃ ጋንጃ ከልጓንጃ ጋር ያጨሰው ምኑም ምኑም በቃ እኔ አይመለከተኝም። ስለነሱ ድሃ አይጎዳ የሰው ልጅ መልካም ቢሆን እኔ ምኞቴ ነው፣ የማንም ሰው። ከዛ ውጭ ግን ምንም ነገር የለም። በተረፈ ላይክ ላይክ እያደረጋችሁ ውጡ፣ ፕሊዝ ፕሊዝ። ያው እንደምታቁት ነው። በዚህ ተባበሩን። በስደትም በሀገር ውስጥ ያላችሁ ሰላማችሁ ይብዛለኝ። እንደምወዳችሁም እንደማከብራችሁም አትርሱ። በተረፈ ባይ ባይ።